ገሊላም ከዮርዳኖስ በቅርብ የምትገኝ እንደሆነች ማቴዎስ በወንጌሉ ምዕራፍ 3 ከቁጥር 13 ላይ ይነግረናል። እንዲሁም ኢሳይያስ በትንቢቱ ከዮርዳኖስ ተሻግራ የምትገኝ ሀገር መሆኗን ምዕራፍ 9 ከቁጥር 1 ላይ እንደምታዩት አስቀምጦልናል። ታዲያ እነዚህ ሞአብ፣ ዮርዳኖስ፣ ገሊላ ብለን የጠቀስናቸው ታላላቅ ስፍራዎች ትክክለኛ መገኛቸው የት እንደሆነ አንድ ባንድ እንይ። በመጀመሪያ የሁለቱም አዋሳኝ ስለሆነ ከዮርዳኖስ ስንጀምር ይህ ዮርዳኖስ በኢያሪኮን ፊት ለፊት የሚገኝና የሚወርደውም ወደ ጮ ባህር እንደሆነ መጽሐፍ ኢያሱ ምዕራፍ 3 ከቁጥር 16 ላይ ባለው የእስራኤል የጉዞ ታሪክ ላይ እንዲህ ሲል ይነግረናል። ከላይ የሚወርደው ውሃ ቆመ፣ እስከ ቀሪያ ትያርም አውራጃ እጅግ ርቆ እንደ ግርግዳ ቆመ። ወደ አረባ ባህር ወደ ጮ ባህር የሚወርደው ውሃም ፈጽሞ ደረቀ። ህዝቡም በኢያሪኮ ፊት ለፊት ቆሙ ሲል ይነግረናል። በተጨማሪም ኪኔሬት የሚባል ባህርም በዮርዳኖስ በስተ ምስራቅ የሚገኝ እንደሆነ መጽሐፈ ኢያሱ ምዕራፍ 13 ከቁጥር 27 ላይ እንዲህ ሲል ይነግረናል። በሸለቆውም ቤተ አራም፣ ቤተንምራ፣ ሱኮት፣ ጻፎን የሐሴቡን ንጉሥ የሲሆን መንግሥትም ቅሬታ ነበር። ድንበሩም ዮርዳኖስና በምስራቅ በኩል ባለው በዮርዳኖስ ማዶ የኪኔሬት ባህር ወዲያኛው ዳርቻ ነበር ይለናል። በምስሉ እንደምትመለከቱት ደግሞ በአሁኑ ኢየሩሳሌም ኪኔሬት በስተሰሜን ነው የምትገኘው። በዛ ላይ ጥቅሱ የሚያወራው ስለ ጋድ ርስት ነው። እንደምታዩት ደግሞ ኪኔሬት ከጋር ጋር በጣም የተራረቀች ሲሆን የሚያዋስናትም የድንበር ክፍልም የለም። ከዚህ በፊትም በነበሩ ክፍላት ካስታወሳችሁ ልክ እንደዚህች ኪኔሬት ሁሉ በአሁኑ ኢየሩሳሌም የተቀደሱ ስፍራ ናቸው የተባሉት እነ ቤቴል፣ ደብረ ጽዮን፣ ጽዮን ጋብር በአጠቃላይ የከናን ርስት የተባሉት አቀማመጣቸውና የቦታ ገጽታቸው ፍጹም ከመጽሐፍ ቅዱስ ውጪ እንደሆነ በግልጽ ማስረጃ አይተናል። ታዲያ በምስሉ እንደምትመለከቱት ይህ ስፍራ ኮፒ አድርገው የወሰዱት የትክክለኛው ዮርዳኖስ፣ የትክክለኛው ኪኔሬት፣ የትክክለኛው ጨው ባህር የትክክለኛዋ ገሊላ መገኛ ከሆነው በኢትዮጵያና በኤርትራ ድንበር ላይ ካለው ከዚህ ስፍራ ነው። ምን ያህል ለማቀራረብ እንደሞከሩ ተመልከቱ። ይህ ስፍራ የሚገኘው ኢትዮጵያ ከኤርትራ ጋር በሰሜናዊ ምስራቅ በምትዋሰንበት ባፋር ክልል ነው። ታዲያ በዚህ ስፍራ እንደምትመለከቱት ከደቡባዊ ኤርትራ ተነስቶ ወደ አፋር ክልል ወዳለው ወደ ጨው ባህር በሁለት ተከፍሎ የሚፈስ ራጋሊ የሚባል ወንዝ አለ። ይህም ዮርዳኖስ ወንዝ ሲሆን ኪኔሬት ባህር ደግሞ እንደምትመለከቱት በአሁን ሰዓት መጠኑ ቀንሶ ቢታይም ወደ ጨው ባህር በሚፈሰው በምስራቅ ወይም በቀኝ በኩል ባለው የራጋሊ ወንዝ መፍሰሻ በኩል ትገኛለች። ይህ አቀማመጣቸው ደግሞ ቀደም ሲል በመጽሐፈ ኢያሱ ምዕራፍ 13 ከቁጥር 27 ላይ ካየነው ቃል ጋር አንድ ነው። ይህ ብቻ አይደለም። በትንቢተ ኢሳይያስ ምዕራፍ 9 ከቁጥር 1 ላይ እንደምታዩት ገሊላ በዮርዳኖስ ማዶ የምትገኝ ስፍራ እንደሆነች ይነግረናል። ልክ እንደ ቃሉ ይህም ስፍራ እስካሁን ስሙ ሳይቀየር ገላይሎ እየተባለ ከራግሊ ወንዝ ማዶ በስተ ምስራቅ በኩል ይገኛል። በዚህችም የገሊላ ባህር ዳርቻ ነበር ጌታችን ድውያንን ሲፈውስ ሕዝቡን ሲያስተምር ሲምር የነበረው። ከዚችም የገሊላ ባህር ዳርቻ ከአሳ አጥማጅነት በቃለ ወንጌል ወደ ሰው አጥማጅነት ጌታችን ሐዋርያው ጴጥሮስንና እንድርያስን እንደጠራቸው በማቴዎስ ወንጌል ምዕራፍ 4 ከቁጥር 18 ላይ እንደምታዩት ይነግረናል። ሌላው ይህ ያየናቸው ስፍራዎች የበለጠ መጽሐፍ ቅዱሳዊ እንደሆኑ የምናረጋግጥባቸውን የተወሰኑ መረጃዎችን ላሳያችሁ። ይህ በትክክለኛው ዮርዳኖስ በሆነው በራጋሪ ወንዝ አጠገብ የምናየው ድኝና ጨው የበዛበት በረሃ ይህንን ገጽታውን ከመያዙ በፊት በመጽሐፍ ቅዱስ ያለውን ታሪኩን በአጭሩ እነይ። እናም ወገኖቼ የትክክለኛዋን የኢየሩሳሌም መገኛ አውቀን የትክክለኞቹንም የህዝብ እስራኤሎችን ታሪክ ተረድተን። ኢትዮጵያና ኤርትራን በፖለቲካ ህዝቦቿን ደግሞ በዘርና በሃይማኖት ከፋፍለው እርስ በርስ በማጫረስ በትክክለኛው የኢየሩሳሌም መገኛ በኢትዮጵያና በኤርትራ መሬት ላይ ሶስተኛ ቤተ መቅደሳቸውን በመገንባት ሀሳዊ መሲል ለማምጣት ደፋ ቀና እያሉ ያሉትን የሀያላኑ ሴራ ተረድተን ራሳችንን እንዲሁም ህዝባችን እየመጣ ካለው መቅሰፍትና ጥፋት እንታደግ ዘንድ በሉል እግዚአብሔር ስም ጠይቃለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ስብሃት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር አሜን። ይህ ያየናቸው ስፍራዎች የበለጠ መጽሐፍ ቅዱሳዊ እንደሆኑ የምናረጋግጥባቸውን የተወሰኑ መረጃዎችን ላሳያችሁ። ይህ በትክክለኛው ዮርዳኖስ በሆነው በራጋሪ ወንዝ አጠገብ የምናየው ድኝና ጨው የበዛበት በረሃ ይህንን ገጽታውን ከመያዙ በፊት በመጽሐፍ ቅዱስ ያለውን ታሪኩን ባጭሩ እነይ ኦሪት ዘፍጥረት ምዕራፍ 13 ከቁጥር 10 ጀምሮ እንደሚነግረን ይህ ስፍራ በጥንት ጊዜ በረሃ ሳይሆን ውሃ የበዛበት ለም እንደነበርና የሚገኘውም በዮርዳኖስ አጠገብ እንደሆነ ነው። በዚህም ስፍራ ደግሞ ይኖር የነበረው የአብርሃም የወንድሙ ልጅ የነበረው ሎጥ እንደነበረና ስፍራውም ሰዶም ይባል እንደነበረ ኦሪት ዘፍጥረት ምዕራፍ 13 ከቁጥር 10 እስከ 14 ላይ ይነግረናል። ይህ ምዕራፍ የሚነግረን ሌላ ተጨማሪ መረጃ አለው። እንደምታዩት ሎጥ ይኖር የነበረው በድንኳን ውስጥ እንደሆነ ሲነግረን እስከ ሰዶም ድረስ ድንኳኑን አዛወረ ይለናል። ይህ አኗኗር ዘይቤ እስካሁን ድረስ በአፋር እንደ ባል ሆኖ የምናየው ድንቅ ትውፊት ነው። ታዲያ ይህ የሰዶም ህዝብ እንደምናውቀው በፈጸሙት ታላቅ በደል ምክንያት በእሳትና በድኝ ከገሞራ ህዝብ ጋር አብሮ እንደጠፉ ኦሪ ዘፍጥረት ምዕራፍ 19 ከቁጥር 24 ላይ ቃል በቃል ይነግረናል። ኦሪ ዘዳግም ምዕራፍ 29 ከቁጥር 23 ላይ ሀገሪቷ ዳግም እህል እንዳታበቅል ድኝና ጨው እንደሸፈናት ይነግረናል። ይህ ብቻ አይደለም። ኦሪዘ ዘፈጥረስ ምዕራፍ 19 ከቁጥር 28 ላይ አብርሃም በምድሮቹ ነበልባል እሳትና ጢስ እንዳየ ይነግረናል። ይህ ገጽታ ደግሞ እንደምታዩት በአፋር ክልል እስካሁን ድረስ ይታያል። ታዲያ ይህ ስፍራ ከጥፋቱ በኋላ የአብርሃም የልጅ ልጅ ልጅ የሆኑት የእስማኤል ልጆች በከፊል ወርሰውት ቀደም ባለው ክፍል ነሆን አረባ የሚባለውን አገር መስርቷል። ይህም በመጽሐፈ ኩፋሌ ምዕራፍ 14 ከቁጥር 55 ላይ እንደምታዩት ይነግረናል። ከአነሳነው አይቀር በዚህ ምዕራፍ ያለ አንድ ታሪክ ጠቁሚያችሁ ልለፍ። ምዕራፉ ላይ የባቢሎን መግቢያ ይላል አይደል? በዚህ ስፍራ ጥንት ከአብርሃም በፊት በኖህ ዘመን ከጥፋትዋ በኋላ የነበረው የባቢሎን የውድቀት ታሪክ የተፈጸመው በዚህ ስፍራ ነው በአፋርኛ ዳሎል ማለት ትርጉሙ ከዕብራይስጡ ባቢሎን ጋር አንድ ሲሆን የተበተነ የተደበላለቀ የተቀላቀለ የሚል ትርጉም ይሰጣል። ሌላው በካርታ መረጃ ላይም ስንሄድ እንደምታዩት ከአፋር በስተምስራቅ የሚገኘው የቀይ ባህር ክፍል ባቤል መንደብ እየተባለ ነው የሚጠራው ጋር ወደ ባቢሎን ሄዱ ነገሮች ናቸው ከጥፋት ውሃ በኋላ በነበረው ዘመን ለዛም ነው የባቢሎን ከባለ መጻሕፍቶች ሁሉም ስማቸው ከግስ ቃላት ነው የተቀደመ። በነገራችን ላይ ይህ ስፍራ ከኖ በፊት ከነበሩ የጥፋት ትውልዶች እና የአዛዜል ነገሮች ጋር የተለየ ሚስጢር ያለው ስፍራም ነው። ይህንን በሌላ ጊዜ እንዳስፈላጊነቱ በአንድ ርዕስ ለማየት እንሞክራለን። እናም ወገኖቼ ወደ ሕዝበ እስራኤል ታሪክ ከመመለሳችን በፊት ባየናቸው ዝርዝር ማስረጃዎች ዮርዳኖስ ከኤርትራ ተነስቶ ወደ ኢትዮጵያ በአፋር በኩል በመግባት ለሁለት ተከፍሎ በአንዱ ጎኑ መጀመሪያ ወደ ኬኔሬት ከዛም ወደ ጨው ባህር የሚፈሰው የራጋሊ ወንዝ ነው። ኬኔሬትም ደግሞ እንደ መጽሐፍ ቅዱስ ቃል በዮርዳኖስ በስተ ምስራቅ የምትገኘው ይህች ባህር ነች። የጨው ባህርም እንደምታውቁት በአፋር የሚገኘው በጨው የተከበበውና በጨውነቱ ተወዳዳሪ የሌለው የካሩም ባህር ነው። ገሊላም እንደ መጽሐፍ ቅዱስ ቃል በዮርዳኖስ ማዶ የምትገኘው ከነስሟ ተጠብቀ ተጠብቃ ያለችው ገሌሎ ናት። አረባም እንዳየነው በተለያየ ዘመን የተለያየ የይዘት መጠን ታሪክ ቢኖራትም እንደ መጽሐፍ ቅዱስ ቃል በዮርዳኖስ ዙሪያ በዚያ አካባቢ የነበረች ስፍራ ነች። ሰዶምና ገሞራም ጨውና ድኝ የሚገኝበትን አረባን ጨምሮ በአፋር የእሳተ ገሞራ እስካለበት እስከ ኤርታሌ ድረስ የሚገኘው ስፍራ ናቸው። በዚህ ዙሪያ አንድ ሁላችንም የምናውቀው ነገር ግን ልብ ያላልነው መረጃ ላሳያችሁ። በአሁኗ እስራኤል የዕብራይስጥ ቋንቋ ይህ ነገር ሀር ጋሽ ነው የሚሉት በፈረንጃፍ ቮልኬኖ ማለት ነው። ይህ ታሪክ ወደ ተፈጠረባት ወደ ሀገራችን ስንመጣ ግን እሳተ ጎሞራ ነው የምንለው። ይህ ቃል ለሰዶምና ጎሞራ ታሪክ ምን ያህል ቅርብ እንደሆንን ይጠቁመናል። እሳተ ምንድን ነው የምንለው ጎሞራ። ይህን ካየን ዘንዳ የሎጣ አጎት የሆነው አብርሃምም በየት ስፍራ እንደኖረ በክፍል ዘጠኝ ከጀመርነው የአብርሃም ታሪክ ጋር አያይዘን የተወሰነኔና እና ወደ ሕዝብ እስራኤል የጉዞ ታሪክ እንመለሳለን። ይህንንና ከዚህ ቀደም በነበሩ ክፍላት የቀረቡትን መረጃዎች አይተን የትክክለኛዋን ኢየሩሳሌም መገኛ በኢትዮጵያና በኤርትራ መሆኑን ተረድተን ህዝባችንን በከንቱ ደም ሊያፋስሱ ኦርቶዶክስ ሃይማኖታችንን ሊያጠፉ በውጭም በውስጥም እየሰሩ ያሉትን የእነዚህን የአሕዛብ አገር አሴራ በመግለጥ ህዝባችንንም እራሳችንን እንታደግላለው። ስብሃት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር አሜን። ይህን ካየን ዘንዳ የሎጣ አጎቶ ሆነው አብርሃምም በየት ስፍራ እንደኖረ በክፍል ዘጠኝ ከጀመርነው የአብርሃም ታሪክ ጋር አያይዘን የተወሰነኔና ወደ ህዝበ እስራኤል የጉዞ ታሪክ እንመለሳለን። በቀደሞ ክፍል ዘጠኝ እንዳየነው አብርሃም ከሚስቱ ሳራና ከወንድሙ ልጅ ሎጥ ጋር ከካራን እንደወጣና ወደ አዜብ እንደመጣ፣ አዜብም የት እንደምትገኝ አይተናል። በዚህም ወደ አዜብ ባደረገው ጉዞ መካከል ቤቴል በምትባል ቦታ ለተወሰነ ጊዜ እንደኖረና በዛም ስፍራ ለእግዚአብሔር መስዋዕትን ያቀርብ እንደነበረ ይህም ስፍራ ባየነው ነው የመጽሐፍ ቅዱስ ክፍል የታሪክ ማስረጃና የቦታ አቀማመጥ ጭምር ቤቴል በኤርትራ በነፋሲት ወረዳ የምትገኘው ደብረ ቢዘን እንደሆነች አረጋግጠናል። አዜብንም ከስሟ ትርጓሜ ጀምሮ በበቂ ማስረጃ አድዋና አካባቢያ እንደሆነች አይተናል። ከዚህ በኋላ መጽሐፈ ኩፋሌ 11ና 1 ደግሞ ከቤቴል በምስራቅ ወደምትገኘው ወደ ጋይ እንደሄዱ ከዛም በደቡብ በኩል ወደምትገኘው ኬብሮን ሄደው ሁለት ዓመት እንደተቀመጡ በኬብሮን በነበረው ድርቅ ወደ ግብጽ እንደወረዱና ተመልሶም ወደ ጋይ እንደገና እንደመጡና በዛም ለእግዚአብሔር መስዋዕትን አቅርበው አብርሃም ወደ ኬብሮን ሎጥ ደግሞ ወደ ሰዶም ሄዶ እንደኖረ በዛም ሳለ የኤላም ንጉስ ኮሎዶግሞር ሰዶምን ሲመታ ማርኮ እንደወሰደውና አብርሃምም መጥቶ እንደታደገው ይነግረናል። በዚህም ስፍራ አብርሃምና ሶራ የነበረው ስማቸው ተቀይሮ አብርሃምና ሳራ እንደተባሉ አብርሃምም በመምሬ ባለ ግራር ስር መሥዋዕትን ለእግዚአብሔር እንዳቀረበና ይስሐቅንም እንደሚወልዱ እግዚአብሔር እንደነገራቸው ይነግረናል። ሌላው በዚህ ስፍራ በእግዚአብሔር ትእዛዝ መሠረት የአብርሃም የቃል ኪዳን ምልክት እንዲሆን ራሱን ጨምሮ የራሱ ከሆኑ ሰዎች ወንዶችን በመውሰድ ሰንኮፋቸው እንደተገረዙ ይነግረናል። ታዲያ ይህ ስፍራ የት እንደሚገኝና ከህዝብ እስራኤላውያን የጉዞ ታሪክ ጋር ያለውንም የታሪክ ተጋምዶሽ አንድ በአንድ እኒህ መጽሐፈ ኢያሱ ምዕራፍ 5 ከቁጥር 2 እስከ 3 ህዝብ እስራኤላውያን በእርሱ መሪነት ዮርዳኖስን ከተሻገሩ በኋላ የሆነውን እንዲህ ይለናል። በዚያን ጊዜም እግዚአብሔር ኢያሱን ከሻፎ ድንጋይ የባልጩት መቁረጫ ሰርተ የእስራኤልን ልጆች ዳግመኛ ገረዛቸው፣ አለው። ኢያሱም የባልጩት መቁረጫ ሰርቶ የግርዛት ኮረብታ በተባለ ስፍራ የእስራኤልን ልጆች ገረዘ፣ ይለናል። በየትን ያለን የግርዛት ኮረብታ። ይህም የተባለበት ምክንያት ጥንት አብርሃም ይህን የቃል ኪዳን ስርዓት የፈጸመበት ቦታ ስለሆነ ነው። ታዲያ ይህ ስፍራ የት ነው የሚገኘው ስንል ዮርዳኖስን ተሻግሮ ባለው በአሁኑ አጠራር ጉንዳጉንዲ ወይም በሌላኛው ስሙ ደብረ ገሪዘን በሚባለው ስፍራ ነው። ደብረ ገሪዘን ማለት የግርዛት ኮረብታ ወይም ተራራ ማለት ነው። ይህ ደግሞ በመጽሐፍ ቅዱስ ላይ ካየነው የግርዛት ኮረብታ ጋር በቦታ አቀማመጥም በስም ትርጓሜም አንድ ነው። ይህ ብቻ አይደለም። ከቁጥር ዘጠኝ ላይ እግዚአብሔር ኢያሱን። ዛሬ የግብፅን ተግዳሮት ከእናንተ አስወግጃ ያለሁና አለው። ስለዚህ የዛን ስፍራ ስም እስከ ዛሬ ጌልጌላ ተብሎ ተጠራ ይለናል። ጌልጌላ የሚባለው ስፍራ ደግሞ ለአረባና ለዮርዳኖስ ቅርብ የሆነ ታላቅ ዛፍ የሚገኝበት እንደሆነ ኦሪት ዘዳግም ምዕራፍ 11 ከቁጥር 30 ላይ ይነግረናል። ታዲያ ጉንዳ ጉንዲ የሚለው ስም ራሱ ጉንድ ከሚል ግስት የመጣ ሲሆን ታላቅ ወይም ወፍራም ዛፍ ማለት ነው። እናም ወገኖቼ እንዳየ ነው የመጽሐፍ ቅዱስ ክፍል የቦታ አቀማመጥና የቃላት ፍቺ የግርዛት ኮረብታ ወይም ጌልጌላ የተባለው ደብረ ገሪዘን ወይም ጉንዳ ጉንዲ ነው። እንግዲህ እንዳየ ነው እስራኤላውያን ዮርዳኖስን ከተሻገሩ በኋላ የነበሩት ጌልጌላ ከተባለው ጉንዳ ጉንዲ ወይም ደብረ ገሪዘን ነው። ከዚህም በኋላ ተነስተው ሄዱት ደግሞ ወደ ኢያሪኮን ከተማ ነው። ይህን እንግዲህ አምላክ ቅዱሳን ከረዳን በሌላ ጊዜ እንደተለመደው በተጨባጭ ማስረጃ ለማየት እንሞክራለን። በዚህ መካከል ግን ይህ ከ33 በላይ በሆኑ ክፍላቶች ያየነው እውነተኛዋ ኢየሩሳሌም የት ነች የሚለው መረጃችን እንዳይቆራረጥ በማለት ከዚህ በፊት በአንድ ክፍል ላይ ቃል የገባውላችሁን ስለ አዲስ አበባ አንዳንድ ሚስጥራትን የሚያወራ ክፍልና በቅርብ ያለፉንን ወቅታዊ ጉዳዮች ውስጣዊ ሚስጥራቸው ምንድን ነው የሚሉ የተወሰነ ክፍሎችን የምናይ ይሆናል። ሰላም ውድ የእግዚአብሔር ቤተሰቦች እንኳን ለእመቤታችን ለቅዱስ ድንግል ማርያም ባለ ትንሳኤ አደረሳችሁ አደረሰን። ዛሬ እንግዲህ የምናየው ከመቤታችን ቤታችን ባለ ትንሳኤ ጋር በተያዘ ከዚህ በፊት ያነሳነውን የትክክለኛዋ ኢየሩሳሌም መገኛ በሰሜና ኢትዮጵያና በኤርትራ መሆኑን የሚያረጋግጥልን መረጃ ነው። እንግዲህ ከመቤታችን ቤታችን ባለ ትንሳኤ ጋር በተያዘ በሰሜና ኢትዮጵያና በኤርትራ ብቻ የሚከበር በዓል አለ። እርሱም አሸንዳ ነው። ይህ በዓል የሚጀምረው ከእመቤታችን ትንሣኤ ዕለት ከነሐሴ 16 ሲሆን እስከ ነሐሴ አንድ ድረስም በድምቀት እየተከበረ ይቆያል። ይህንንም የሚያከብሩት ደናግላን የሆኑ ሴት ልጃገረዶች ሲሆኑ በመጀመሪያው ቀን በእመቤታችን በዓለ ትንሣኤ በነሐሴ 16 ወገባቸው ላይ እርጥብ ቄጠማን በማሰር ወደ ቤተ ክርስቲያን በአንድነት በሚሄድ አሸንድዬ አሸንዳ ሙሴ የሚለውን ግጥም በማዜም ደስታቸውን ይገልጻሉ። ከአባቶችም ምርቃትና ቡራኬን ይቀበላሉ። ይህንንም የእመቤታችንን በዓለ ትንሣኤ በቤተ ክርስቲያን ካከበሩ በኋላ ወደ አካባቢያቸው ነዋሪዎች በመሄድ ይህንንና ሌሎች መንፈሳዊና ታሪካዊ ይዘት ያላቸውን ግጥሞች እያወረዱ እስከ ነሐሴ አንድ ቀን በድምቀት ያከብራሉ። ታዲያ ይህ በወገባቸው የሚያስሩት ቄጤማና አሸንድዬ አሸንዳ ሙሴ የሚለው ግጥም መጽሐፍ ቅዱሳዊ የሆነ ትውፊት አለው። ሙሴ የክርስቶስ ምሳሌ ሲሆን የተወለደውም ሕፃናት በፈሮን ይገደሉበት በነበረ ዘመን ነው። በጌታችንም ዘመን ሄሮድስ ሕፃናትን አስፈጅቶ ነበር። ሙሴ የተረፈው በአባይ ወንዝ አጠገብ በሚገኝ ቄጤማ ውስጥ እህቱ ማርያም ሸሽገው ስለነበረ ነው። ኤጤማውም የዚህ ተምሳሌት ነው። ከዚያም በእህቱ ማርያም አማካኝነት በፈርዖን ቤተ መንግሥት እናቱ ተከፍሏት ደንገጡርም እናትም ሆና አሳድገዋለች። እመቤታችንም በሄሮድስ ዘመን ጌታችንን ሸሽገዋለች። እናትም ገረድም ሆና ተንከባክባ አሳድገዋለች። ሙሴ ባልወለደው ፈርዖን የልጅ ልጅ እንደተባለ ጌታችንም ባልወለደው ዮሴፍ የዮሴፍ ልጅ ተብሎ ነው ያደገው። ሙሴ ከግብጽ ባርነት ህዝበ እስራኤልን ነጻ አውጥቷል። ክርስቶስም ከዘላለማዊ ባርነት ነጻ አውጥቶናል። ሙሴ የቀይ ባህርን ከፍሎ ህዝበ እስራኤልን አሻግሯል። ጌታችንም የሲኦልን ባህር በመክፈል በሲኦል የነበሩ ነፍሳትን ወደ ገነት አሻግሯል። ለዚህም ነው በዚህ ክብረ በዓል ላይ አሸንድዬ አሸንዳ ሙሴ እያሉ የሚያዜሙት። ታዲያ ይህ መጽሐፍ ቅዱሳዊ ትውፊት ያለው በዓል በዓለም ከጥንት እስካሁን የሚከበረው የትክክለኛው ኢየሩሳሌም መገኛ በሆኑት በሰሜና ኢትዮጵያና በኤርትራ ብቻ ነው።